ሰላም እንዴት ናችሁ? ለሬሜዲያል ተማሪዎች በሙሉ የ2018 የሬሜዲያል ትምህርት ምዝገባን ጀምረናል። ያለው ውስን ቦታ ስለሆነ ቀድማችሁ ፈጥናችሁ ተመዝገቡና ትምህርቱን ጀምሩ። ሁሉገብ አካዳሚ ሬሜዲያል ተማሪዎችን በሂስትሪና በጂኦግራፊ ተቀብሎ ማስተማር ይፈልጋል። በአማርኛና በአፋን ኦሮሞ ነው የምናስተምረው። ስለዚህ በአዲሱ ከሪኩለም ነው ትምህርት የምንሰጠው ማለት ነው። ቀድማችሁ ተመዝግባችሁ ትምህርታችሁን እንድትጀምሩ ከወዲሁ ሁለገባ አካዳሚ ጋብዛችኋል ማለት ነው። አምና የነበሩን ተማሪዎችን ሙሉ በሙሉ ወደ ፍሬሽማን ፕሮግራም ማሳለፍ ችለናል ማለት ነው። ስለዚህ ሬሜዲያል ላይ በርካታ ጥቅሞች ሊኖራችሁ ይችላል። ያንንም ጥቅሞች ታገኙበታላችሁ፣ የጎደላችሁትን የምትሞሉበት፣ በቁጭት ጠንክራችሁ የምትሰሩበት፣ ከግቢ ጋር በመላመድ ፍሬሽማን ላይ የማትቸገሩበት ሁኔታ ይኖራል። እንዲሁም ፍሬሽማን ላይ የፈለጋችሁትን ለመማር ከወዲሁ ሬሜዲያል ላይ የተሻለ ነጥብ፣ የተሻለ እውቀት፣ የተሻለ ግንዛቤ መያዝ ይጠበቅባቸዋል ማለት ነው። ምክንያቱም እዚህ ላይ የምትማሩት ፍሬሽመን አይሚን ሬሜዲያ ላይ የምትማሩት ኮርሶች ናችሁ ፍሬሽመን ላይ የመጀመሪያ አመት ወይም ሴሜስተር ላይ ተምራችሁ ዲፓርትመንት ለመምረጥም የሚያግዛችሁ ማለት ነው። ስለዚህ ከወዲሁ ሁለገብ አካዳሚ ዝግጅቱን ጨርሷል ማለት ነው። ለማስተማር መማር የምትፈልጉ ተማሪዎች ጥቂት ተማሪዎችን ብቻ ነው የምንወስደው። ስለዚህ በዚህኛው በቴሌግራም አድሬስ ሁለገብ ሬሜዲያል በሚለው ከስር ሊንኩ ይቀመጥላችኋል እሱ ላይ በዲስክሪፕሽን ላይ በተቀመጠው ሊንክ ላይ መመዝገብ ትችላላችሁ። አሊያም ደግሞ በስልክ ቁጥራችን 0912467939 ላይ መመዝገብ ትችላላችሁ ማለት ነው። ይሄንን እድል ለሌሎች ጓደኞቻችሁም አጋሩ፣ አካፍሉ። በጣም በአነስተኛ በጣም ዝቅተኛ በሆነ ክፍያ ነው እናንተን ለመጥቀም ሁለገባ አካዳሚ እየሰራ ያለው። ስለዚህ ለጓደኞቻችሁ ለወዳጆቻችሁ አዳርሱላቸው። በጋራም አንድ ላይም ሰብሰብ ብላችሁ መመዝገብ መማር ትችላላችሁ ማለት ነው። ለሁላችሁ መልካም የትምህርት ዘመንን እንዲሆን ተመኘው በያላችሁበትን መልካም ጊዜን ተመኘውላችሁ። በሁለገብ አካዳሚ እንገናኛለን።